ሰላም ጤና ይስጥልን። ክቡራን ዩቲ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀረብ ያለው እስከ ፍጻሜው አብራችሁን ቆዩ። በቬትናም በተከሰተ የጎርፍ አደጋ ዘጠና ሰዎች ሲሞቱ አስራ ሁለት ሰዎች ደብዛቸው ጠፋ። በቬትናም ለቀናት በጣለ ከባድ ዝናብ ምክንያት በተከሰተ ጎርፍ እና የመሬት መንሸራተት ዘጠና ሰዎች ሲሞቱ አስራ ሁለት ሰዎች እስካሁን ያሉበት አልታወቀም። የቬትናም መንግስት በመላ ሀገሪቱ አንድ መቶ ሰማኒያ ስድስት ሺህ ቤቶች በጎርፍ መውደማቸውንና ከሶስት ሚሊዮን በላይ ከብቶች መሞታቸውን ገልጿል። ባለስልጣናት በመቶ ሚሊዮን ፓውንድ የሚያወጣ ውድመት መድረሱ ግምት አስቀምጠዋል። ኤኤፍፒ የዜና ወኪል እንደዘገበው ተራራማ የሆነው የዳክ ላክ ግዛት ክፉኛ የተጎዳ ሲሆን ካለፈው ኅዳር ሰባት ወዲህ ስልሳ በአካባቢው ነዋሪ የነበሩ ሰዎች ሕይወታቸውን አጥተዋል። በጥቂት ሳምንታት ልዩነት ካልሜጊ እና ቡዋሎይ የተሰኙ አውሎ ንፋሶች በሀገሪቱ ከተከሰቱ በኋላ የጎርፍ አደጋው ባለፉት ወራት ቬትናምን የመታ የቅርብ ጊዜ ክስተት ነው። እሁድ ጠዋት 258 ሺህ የሚሆኑ ሰዎች ኤሌክትሪክ ኃይል አጥተው የነበረ ሲሆን ዋና ዋና መንገዶችና የባቡር ሀዲዶች ክፍሎች ተዘግተዋል ሲሉም ባለሥልጣናት ተናግረዋል። በከፍተኛ ሁኔታ ጉዳት የደረሰባቸው አካባቢዎች ለመርዳት ወታደራዊና የፖሊስ ኃይሎች ተሰማርተዋል። መንግስት ከዋንግ ንጋይጂያ ላይ ዳክ ላክ ካንህ ሆ እና ላም ዶንግ የተሰኙ አምስት ግዛቶች ከፍተኛ ጉዳት እንደደረሰባቸው ተናግረዋል። በዳክላክ የሚኖሩ ማች ባንሲል የተባሉ ገበሬ፣ ሰፈራችን ሙሉ በሙሉ ወድሟል። የቀረ ምንም ነገር አልነበረም። ሁሉም ነበር በጭቃ ተሸፍኗል ሲሉም ለኤኤፍፒ ተናግረዋል። ጠቅላይ ሚኒስትሩ ፋሚን ቺንህ እሁድ ብጠዋት የቡድን ሀያ ጉባኤን እየተከታተሉ ከሚገኙት ከደቡብ ከሚገኙበት ከደቡብ አፍሪካ በበየነ መረብ የአደጋ ጊዜ ስብሰባን መርተዋል። እስከ አርብ ዕለት ድረስ በበርካታ አካባቢዎች የዝናብ መጠኑ ከ1 ነጥብ 5 ሜትር አምስት ጫማ በላይ ሲሆን አንዳንድ አካባቢዎች እንደ አውሮፓውያን አቆጣጠር በ1993 ጀምሮ ታይቶ የማይታወቅ አምስት ነጥብ ሁለት ሜትር ከፍታ አልፏል። ዝናቡ በሚቀጥሉት ቀናት እንደሚቀንስ ይጠበቃል። ሳይንቲስቶቹ እንደሚሉት ቬትናም በሰው ሰራሽ የአየር ንብረት ለውጥ ምክንያት ለከባድ የአየር ሁኔታ ክስተቶች የበለጠ ተጋላጭ ሆናለች። ይህም አውሎ ንፋሶችን የበለጠ ጠንካራና ተደጋጋሚ አድርጓቸዋል ብለዋል። ሰላም ጤና ይስጥልኝ። ዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና